ሴፍቲ ታንከር ማሰራት ላሰባችሁ እነሆ አዲስ ዜና ይላችሁ መጥቻለሁ። በቅድሚያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የቲቪ ሰዎች እንደምን አላችሁ? በዛሬው ቪዲዮ የምንመለከተው ሶስት በአራት የሆነ ሴፍቲ ታንከር ለማሰራት ምን ያክል ብር እንደሚፈጅ ይፈጃል፣ እናም የማቴሪያል ዋጋስ በአሁኑ ሰዓት ስንት ነው እየተሸጠ እንደሚገኝ ስንት እየተሸጠ እንደሚገኝ ሙሉ መረጃውን የማካፈላችሁ ይሆናል ከእናንተ የሚጠበቀው ቪዲዮውን ላይክ በማድረግ ለብዙ ሰዎች እንዲደርስ ማድረግ ነው ማለት ነው። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እና ቤተሰብ በመሆን አዳዲስና ወቅታዊ መረጃዎችን ማግኘት ይችላሉ ማለት ነው። የግንባታ እቃዎችን በአሁን ሰዓት ስንል ለምሳሌ ሲሚንቶን እስካሁን ድረስ አልጨመረም። ባለፈው በነገርኩባችሁ እንደዛው አልጨመረም ማለት ነው። በዛው ነው እየተሸጠ የሚገኘው። ለምሳሌ በአሁን ሰዓት ከ1200 ብር እስከ 1400 ብር እየተሸጠ ነው ማለት ነው የሚገኘው። ያው 3 በ4 የሆነ ሴፍቲ ታንከር ለመስራት ስንት ብር እንደሚፈጅ እንግዲህ በዚህ ቪዲዮ በዚህ ቪዲዮ ላይ ግልጽ አድጌ ሙሉውን የማብራራላችሁ ይሆናል ማለት ነው። ይህም የምትመለከቱ ሴፍቲ ታንከር ይህ የምትመለከቱ ሴፍቲ ታንከር ወደ ታች ጥልቀቱ አራት ሜትር ሲሆን፣ ከጎኑ ስፋቱ ደግሞ ሶስት ሜትር ነው። የሚያስፈልገውን ማቴሪያል ምን ምን ማቴሪያል ያስፈልጋሉ፣ በአሁን ሰዓት የማቴሪያል ዋጋዎችስ እየተሸጡበት የሚገኘው አብረን የምናይ ነው የሚሆነው። እንዲሁም የባለሙያ የማስቆፈሪያ፣ የሲሚንቶ፣ የአሸዋ፣ የሽቦ፣ የብረት እንዲሁም ደግሞ የድንጋይ የመሳሰሉትን ዋጋም እንግዲህ አብረን እናያለን ማለት ነው። የማቴሪያሉን ከማቴሪያል ስንጀምር በቅድሚያ የሚያስፈልገን አሸዋ ሲሆን አሸዋ አንድ ሲኖ በፎርዋርድ ያስፈልገናል ባለስድስት ጎማ በቂ ነው። የአሸዋ ዋጋ የአንድ ባጆ ዋጋ በአሁን ሰዓት እየተሸጠ የሚገኘው እስከ 15000 ብር ነው ማለት ነው። እያንዳንዱ ቦታ ይለያያል ማለት ነው። ለምሳሌ አንዳንድ ቦታ 13000ም አለ 14000ም አለ 15000ም አለ እስከ 18000 የሚሄድበት ቦታ አለ ማለት ነው። በመቀጠል በመቀጠል የምንመለከተው ደግሞ ሲሚንቶ ነው። ሲሚንቶ ሲሚንቶም እንግዲህ እንደነገርኳችሁ ዋጋው እስካሁን አሪፍ ላይ ነው ማለት ነው። እየተሸጠበት የሚገኘው አልጨመረም፣ በዛው ባለበት ነው። እንደነገርኳችሁ ከላይ በዛው በነበረበት እየተሸጠ ነው። ለዚህም የሚያስፈልገን ሲሚንቶ የሲሚንቶ ዋጋ በ1200 ብር 25 ኩንታል ሲሚንቶ ያስፈልገናል ማለት ነው። በአጠቃላይ ለሙሉ ሲሚንቶ የሚያስፈልገን ለ25ቱ 30 ሺ ብር ያስፈልገናል ማለት ነው። ሲሚንቶ ዋጋ ብዙም አልጨመረም፣ ያው አሪፍ ነው ማለት ነው። አንዳንድ ነገሮች ዋጋ ነው እንጂ ትንሽ ጨመር ያደረገው የሲሚንቶ ይሻላል ማለት ነው። ምርጥ ነው። አሪፍ ላይ ነው። ሲሚንቶ እንዳውም እየቀነሰ ነው የሚገኘው ማለት ነው። በመቀጠል ድንጋይን ስንመለከት ድንጋይ ሁለት ቢያጆ ያስፈልገናል። ድንጋይ ሁለት ቢያጆ ያስፈልገናል በሲኖ ማለት ነው። የአንዱ ሲኖ ዋጋ አስር ሺ ብር ነው። የሁለቱ ደግሞ ሀያ ሺ ብር ያስፈልገናል ማለት ነው። ሴፍቲ ታንከር ለመስራት ነው እንግዲህ የሁላ ማለት ነው። ሌላው እንጨትም ያስፈልገናል እንጨት ለእያንዳንዱ እንጨት ያው የአስር ሺ ብር እንጨት ያስፈልገናል ማለት ነው። የአስር ሺ ብር እንጨት እንጠቀማለን። ሌላ ደግሞ ብረት ነው። ብረት ባለ 14 8 ያስፈልገናል፣ ባለ 14 ብረት ማለት ነው። ባለ 14 አንዱ አንዱ ብረት በአሁን ሰዓት 2300 ብር ነው እየተሸጠ የሚገኘው። ለ8ቱ 18400 ብር ያስፈልጋል ማለት ነው። ሌላው ስምንት ባለ 12 ያስፈልጋል። የዚህም ዋጋ የአንዱ አንድ ሺህ ስምንት መቶ ብር ነው። ሙሉ የስምንቱን ስንመለከት ደግሞ 1400 ብር 1400 14400 ብር ያስፈልጋል ማለት ነው። ለባለ 12ቱ ብረት ማለት ነው። ሽቦ ደግሞ ያስፈልጋል። ሌላው ሽቦ እርጥብ ሽቦ የአምስት መቶ ብር ሽቦ ያስፈልገናል ማለት ነው። ማሰሪያ የሚያስፈልጉ ሙሉ ማቴሪያሎች እነዚህ ናቸው። ከነዚህ በመቀጠል የባለሙያ ነው የሚያስፈልገው። የባለሙያ እንግዲህ ባለሙያ ሙሉ አስቆፍሮ ምን አሰርቶ ፊኒሺንግ ሙሉ አጠቃሎ አሰርቶ ሁሉ ነገር ትቦ ቀባብሮ ማለት ነው ሃምሳ ሺ ብር ያስፈልጋል ማለት ነው ለሰራተኛ ብቻ። ሁሉንም በአጠቃላይ ስንደምረው እንግዲህ የሚያስፈልገው ወጪ 158000 ብር ሶስት መቶ ብር ይመጣል ማለት ነው። ይህ የምትመለከቱ እንግዲህ ቤት እየሰራን አይደለም፣ ሴፍቲ ታንከር ለማሰራት ነው። እንግዲህ እናም ይሄን ይመስላል ማለት ነው። ማሰራት ላሰባችሁ እንግዲህ አሪፍ ዜና ነው ማለት እንደምትጠቀሙበት ተስፋ አረጋለሁኝ። እንደሚጠቅማችሁ ተስፋ አረጋለሁኝ። ማሰራት ለምትፈልጉ በዚህ መልኩ ገዝታችሁ መጠቀም ትችላላችሁ። እንደየቦታው ግን ይለያያል ማለት ነው። አንድ ቦታ ከፍ ይላል፣ አንድ ቦታ ከዚህ ዝቅ ይላል አለ ከፍ የሚልም አለ፣ ዝቅ የሚልም አለ እንደየቦታው የቦታው ይለያያል ማለት ነው። ለዛሬ ያስኩላችሁ እንግዲህ ይህንን ይመስላል። እንደተጠቀማችሁበት ተስፋ አረጋለሁኝ። በቀጣይ እስከምንገናኝ ድረስ እንግዲህ ቸርሰንብቱ እኔ ከወዲሁ ልሰናበታችሁ። በመቀጠል በቀጣይ ዙር እስከምንገናኝ ድረስ ቸርሰንብቱ እኔ በዚሁ ልሰናበታችሁ ነው። ባይ ባይ።